ሰላም። በመላው ዓለም የምትገኙ ውዴት ቤተሰቦቼ ሰላማችሁ ብዙ ይበል እያልኩ እንግዲህ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል ብዬ አስብኳቸው ነገሮች ይዤላችሁ መጥቻለሁ። እንደተለመደው እናንተ እንግዲህ ዘና ፈታ ብላችሁችን ነገር አይታችሁ የራሳችሁን ኮሜንት ስጡ። ከወደዳችኋት ላይክ፣ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። እያልኩ እንግዲህ ወደ ፕሮግራም ይገባላችኋለሁ ማለት ነው እንግዲህ ዛሬ እንደተመለከታችሁት እንግዲህ አገራችን እንግዲህ ከውበቷ የተነሳ ብዙ አይነት ነገሮች እያሳየች እያስተዋወቀች ነው ማለት ነው። እንግዲህ ራቁት እንግዲህ በጡት መያዣ ተደርጎ ከተማ ለከተማ እየተዞረ እንግዲህ ዝም የሚባልበት ሀገር ሆኗል ማለት ነው እና አንቺን ነገርስ እንዴት ነው? ምን ትላላችሁ በሚል እንግዲህ አጠር መጠን ያለች ነገር አዘጋጅቼላችኋለሁ። አይታችሁ የራሳችሁን አስተያየት ስጡ እያልኩኝ ቀጥታ ወደ ፕሮግራም ልግባላችሁ። መልካም ጊዜ ሆንላችሁ። ወንድ ጓደኛ ጅንጅና እኔ ጅንጅና የወንዶች ትልቁ ችግራቸው ወደፊት የሚያገባት ሴት የተለየ ሴት አድርገውን ነው የሚያስቧት። ኖ አብሮ የተለየች አይደለችም። እኛው ነን የምናገባችሁ። እኛው ጨኳራችሁ፣ ሽምፍላችሁ፣ አገጫችሁ፣ መንገጭላችሁ ላጥ ግሽ ለጥ ያደረግነው እኛው ነን የምናገባችሁ። ምንም የተለየ ሴት፣ አዲስ ሴት ምናምን ብሎ ነገር የለም። ከየትም ፕላኔት አትመጣም። እኛውንን አንተ ያቦካኸውን ሌላ ነው የሚጋግረው፣ ሌላ ያቦካሁን ደግሞ አንተ ነው የሚጋግረው። አዲስ ነገር ብሎ ነገር የለም አትጠብቅ ብሎ ምንም የተለየ ሴት ትም አተመጣ እኛውንን የምናገባል ወንድ ወንዶች፣ ሽውጣ ሴቷ ምን ቤት ነሽ? ኩባያ ይዘሽ ከኔጡት ውስጥ ወተት ለማውጣት ምን ጉር ናችሁ? እኔም ደግሞ ክፉ ነኝ፣ ናጥኩት እኮ እኔ እንደዛ መሆነ ይመቻየው። እኔ እኮ ላይፍ ላይ እኮ ሰላማዊ ሰው ነው መሆነው። ይሄን ላይፍ ከዘጋ በኋላ ሪከርድ ተደርጎ ሳይ ራሴ ናጥኩቴን ጋይስ፣ ናጥኩቴ ናጥኩቴ ናት ረበ ኢየሱስ ክርስቶስ። እኔ እንዳለ ሳያቸው በቃ እኔም ታምም ያለ ህዝቡም አብሮታም ዋለ ያልኩ። ጎረምሶቹ ደግሞ ማፊ ማፊ፣ የማፊስ ይለያል ወተቱ ካፍ ጠብ ጠብ እያለ ምን አለ መቅዳት ሳያንስ ምን አለ፣ በሰላም ብጠጣ በትክክል የአንዱ ይሻላል። በቅብለት ጨባለች ኩባያ ሲጠጣ ይወት ማን ማፊ ደግሞ ስጋ የሚበላው ልጅ ብርጭቆ ከመተለቁ ወይ ታቅፈው አላደጉም። የእኔ እናት ሽዬ ማር እንዴት ነህ? ተናፍቃል። ታቅፈው አላደጉም። ክርስቶስ አሁን ነው በቃ የተሰማኝ። ሰላም ሰው ኩባያ ይዞ ወጥቷል እኮ በስተት። እኔ እኮ የዛን ቀን እኮ በሰላም አይደለም ከራሴ ጋር እኳ አልነበርኩ እንዴ። ያንን እንኳን አይምሯቸው አያስተውልም እ ቤታ ከራሷ ጋር አልነበረችም። ሴቶቹ ሁሉ አብረ ኩባያ ይዘው ወጡ። ምን አባሽ ልታደርጊ ነው? ከኔጡት ኩባያ ይዘሽ ሴቷ፣ አስምቶጩ ወንዶስ ሺውጣ። ሴቷ ምን ቤት ነሽ? ኩባያ ይዘሽ ከኔጡት ውስጥ ወተት ለማውጣት ምን ጉር ናችሁ? እኔም ደግሞ ክፉ ነኝ፣ ናጥኩት እኮ እኔ እንደዛ መሆን የመቻየው እኔ እኮ ላይቭ ላይ እኮ ሰላማዊ ሰው ነው የሆነው። ይሄን ላይቭ ከዘጋ በኋላ ሪከርድ ተደርጎ ሳይ ራሴ ናጥኩቴን፣ ጋይስ፣ ናጥቁቴን፣ ናጥቁቴን ረበይ ኢየሱስ ክርስቶስ ያሳወቀባቸው በኢትዮጵያ ውስጥ ወተት እንደሌለ እንደ ያቺ ሀገር የላም የከብት ሀገር የሚታረስባት በሬ ላሙ ይባላል። አጠጣጣችሁ ግን የመንገብገብ ነው የሚመስል። ሰብሰብ ብላችሁ ወይ ከኔጡት ውስጥ ወተቱ ስለወጣ ይሆን አላውቅም። ወንዶቹ ተንሳፍስፈ አይታችኋቸዋል። ሰብሰብ ብሎ በጌታ በሰላም ነው ግን፣ ታቅፋችሁ አላደጋችሁ። እንዲህ ይህኑጣ አለኝ። እሺ አልኩት። ቀሚስ ለብሰሽ ነው ያለኝ። እኔ እሱን አክብሬ ቀሚስ ለብሼ፣ እኔ ያለኝ ቀሚስ አንድ ነው እሱ። ከዚህ በላይ ሴት መምሰር አለ እኔ እኮ ማለት ነው ለምን ሮት ከሰጠ? አዎ እንግዲህ እንደተመለከታችሁት ይህ ሁሉ ታሪክ ባለበት ሀገር ላይ እንግዲህ ወንዶቻችንም እንደነካቸው አላቅም። እንግዲህ ይሄ ግብረ ሰዶም የሚሉት ነገር በጣም በሀገራችን ላይ በጣም እየተስፋፋ እና በጣም አንዳንዴ አውቀው የሚለቁት ነገር በጣም ያናድዳል፣ እና እንዴት ይሻላል ይሄ ነገር መንግስትም፣ እንግዲህ እያየችን ላይ ያለ ነው እና አንድ ነገር ማድረግ አለበት በሚል ነው እንግዲህ ዛሬ ያቀረብኩላችሁ ማለት ነው። አዎ እንግዲህ ብዙ የሚታዩ ነገሮች አሉ። ነገር ግን ያው ኮፒራይቱ ምኑ ምንም ስለሚያስቸግር ትንሽ ራሴንም እየጠበኩ ስለሆነም አቀርብላችሁ ዋና ዋና ነገሮችን እስኪ ተመልከቱ፣ ተመልከቱት ይሄን ሰው።

ይህ የምትመለከቱት አሜሪካ ወይንም ደግሞ አውሮፓ ውስጥ አይደለም። እዚሁ መዲናችን አዲስ አበባ ውስጥ እንደ ሴት ለብሶ እንደ ሴት እየተራመደ ቪዲዮ ቀርጾ ቲክቶክ ላይ ፖስት ያደረገ ግለሰብ ነው። በኢትዮጵያ ሕግ መሰረት ደግሞ እንደ ተቃራኒ ፆታ ለብሶ እንደ ተቃራኒ ፆታ በህዝብ መካከል የሚንቀሳቀስና ለህዝቡ ምስልም ይሁን ተንቀሳቃሽ ቪዲዮ ያጋራ ሰው እስከ አንድ ዓመት የሚደርስ ጽኑ እስራትና እስከ አስር ሺህ ብር እንደሚቀጣ ተደንግጓል እና ምን እየጠበቃችሁ ነው? አንተ ያሳየህን የአይምሮ ባዶነትን ከአንተ ምንም አንጠብቅ ከእንዳንተ አይነቱ ኢትዮጵያዊ ከእንዳንተ አይነቱ አጸያፊ ተግባር ከሚሰራ ኢትዮጵያዊ ምንም አንጠብቅም እንዳንተ አይነት ኢትዮጵያዊ ነው ህዝቡን፣ ትውልዱን እያቀነጨረ የመኝበተው አንተ የምትሰራው ተግባር ማንንም አይወክልም። የአእምሮ ባዶነትን ነው የምታሳየው። ሁላችሁም ይህን ቪዲዮ የምታዩ ሰዎች ሼር፣ ሪፖስት እያደረጋችሁ ይህንን ቪዲዮ እንድትቃወምልኝ እፈልጋለሁ። በእግዚአብሔር ስም ነው ጠቁሎ ነኝ። ቀደም ምስል የተመለከታችሁት አይነት ጸያፍ ነገር የምትጸየፉ ሁላችሁም ይህንን ቪዲዮ ደጋግማችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፌደራል ፖሊስንም እዚህ ኮመንት ሴክሽን ላይ መንሽን እያደረጋችሁ በአደባባይ የተፈጸመው ነውረኛ ተግባር ግለሰቡ ለህግ ቀርቦ ተገቢውን ቅጣት ማግኘት እንዳለበት እንድታደርጉ በማክበር ጠይቃለሁ። ከዚህ ቀደም እንደዚህ ተረባርበን ከሰሞኑን ለህግ የቀረቡ አሉ በዚህ በቲክቶክ ፕላትፎርም ላይ ሰዎች ወደፊትም ለህግ እናቀርባቸዋለን። ስለሆነም ቀደም ምስል የተመለከትነው ግለሰብ የፈጸመው ወንጀል ምንድነው ብለን የጠየቅን እንደሆነ በሀገራችን የወንጀል ህግ አንድ ሰው ህዝብ በሚበዛበት ወይም ደግሞ በህዝብ ፊት አስቦ ነውረኛ ተግባር ወይም ደግሞ ለመልካም ጠባይ በብርቱ ተቃራኒ የሆነ ነገር ያደረገ እንደሆነ እስከ አንድ ዓመት በሚደርስ እስራት እንደሚቀጣ ተደንግጎ የሚገኝ ስለሆነ ግለሰቡ እያደረገ ያለው ነገር በትክክል በዚህ ድንጋጌ ላይ የሚወርቅ በመሆኑ ህዝብን ከመናቅ አልፎ ፌደራል ፖሊስ ባለበት ህግ አስከባሪ ባለበት እንዲህ ያለ ነገር በመፈጸሙ ፌደራል ፖሊስ እራሱ ተንቋልና በአስቸኳይ ለህግ ቀርቦ ጠየቅ ይገባል። አመሰግናለሁ። አሁን እንግዲህ እንደተመለከታችሁት በጣም በሚገርም ሁኔታ ሰዎች ከመከታተላቸው የተነሳ ይህ ሰው እንግዲህ ምን ያህል ሰው አለው? ወደ ስድስት መቶ ሺህ ፎሎወራል የሚሰራው ነገሮች በሙሉ ተመሳሳይ ናቸው። ዚህን ያህል እኔ በእውነት ምንዋስቋቸው ምን አስደስቷቸው እንደሆነ አላውቅም ነገር ግን እንደዚህ እየተባለ እየተሳቀ ነው እንግዲህ ሀገራችን ወደ ሌላ የምትቀየረው ማለት ነው። እና በጣም ያሳዝናል ዝም መባሉ እኔ በጣም በእውነት ነው የሚያሳዝን። ስድስት መቶ ሺህ ሰው ማለት ደግሞ በጣም በጣም የሚገርም ነገር ነው። እዚህን ያህል ሰው እየተከተለው፣ እኔ አሁን በቅርብ ስላገኘሁት ነው እንግዲህ የምለክላችሁ እና ዝም ተብሏል እና እንዴት ነው የዚች ሀገር ነገር በቃ ወደፊት እንዴት ነው የሚሆነው? በዚህ በዓመት በዓል ደግሞ የማያሳየን ክፉ ነገር የለም። በጣም የሚገርመው ስለሆነ ይህን ነገር እስቲ እናንተስ ምን ትላላችሁ? የሚመለከተውስ ደግሞ አካል እንዴት ነው ማቅረብ የምንችለው የሚለውን ነገር እንግዲህ ሼር እያደረጋችሁ አቅርቡ እያልኩኝ ወደሚቀጥለው እንዴት Yeah, I'm ከሆ ከምር ለአንተ መቀጣት ሲያንስብህ ነው። ጆንያ ሙሉ በርበሬ ነበር እንደዚህ በአፍንጫ እንደ ኮኬን ማሳብ። አንተ ማለቴ አንቺ እንዴት እንዴት ነው ሊያደርግህ የፈለገው እንዴ? እኔ ኮ ግራ ገባኝ ከምር። ወንድ ለበለ ሴት እኔ ኮንፊውዝ አረክኝ። ለነገሩ አንተ ምን ታደርግ በቃ። የኮሪያ ፊልም እኮ ነው ወንዱን የገደለው፣ እንዳለ ሀሞታችሁን ያፈሰሰው የኮሪያ ፊልም ነው። ሀያ አራት ሰዓት ሙሉ ተደፍተ እነ ችንግሪኒ ቢቴስ እያልክ ትቆያለ። እነሱ ወላኩላ የቀራቸው ወላ ሰርኩል እየተኳኳሉ ነው የሚመጡ እነሱን እያየሁ ይኸው አንተም እንደዚህ አምፔሲሊን ከለጠፍል ቀለም ተቀብተ የሙቀህል መስለ ቪዲዮ ትሰራለህ። ታዲያ እንዴት ነው የምንዛለቀው በዚህ ሁኔታ? አንተ አሁን ጆዜ ሞሪ ነው ወይ ሰው ነብይ ሰው መጥቶ ካላሰለጠኑ በታምር ነው ማሰለጠም እንጂ ያሞት ይኖራቸው። ኮስተር በሉ እንደውል እንዴ ሰሞኑን በጣም ዘግናኝ ቪዲዮ ቲክታክ ላይ እየተናፈሰ ይገኛል። ሁለት ሽልጥልጥ ያሉ ወንዶች መጥተው እኛ ግብረ ሰዶማውያን ነን፣ ኢትዮጵያ ውስጥ እያለን መብታችን ተገፏል፣ የተመሳሳይ ፆታ ጋብቻ ተፈጥሯዊ ነውና በህግ መፈቀድ አለበት እብር ጥሴ ምናምን እያሉ ሰ ኢትዮጵያዊ በመሆናቸው ባዝንም አሁን ላይ ግን ኢትዮጵያ ውስጥ ባለመሆናቸው በጣም ደስተኛል። አንድ ነገር መናገር እፈልጋለሁ። እኔ በእነሱ ቂጣ አያገባኝም፣ ነገር ግን እማማ ኢትዮጵያ ላይ ይህን አረመናዊ ሴጣናዊ ተግባር አስፋፋሉ የሚል የመንግስትን አካል ሳንጠይቅ ቂጡም በጋለ ብረት ነው የምናቃጥለው፣ ቋንጣ ነው የምናረግ ይሄ ኢትዮጵያ ነው። ወደዳችሁም ጠላችሁም የአማኞች ሀገር ናት። ግብረሰዶም ምናምን የሚል ሰው ቆዳው ተገፎ ለህዝቡ ጫማ ነው መሰራት ያለበት። እዚህ ጉዳይ ላይ መቼም ድርድር የለም። ምድረ ትቦቂጥ መቼም አንሰማህም። በቃ የፈራሁት ደረሰ ማለት ነው። ገና ያኔ ወንድ ልጅ ወይ ባጢስ መግባት የጀመረ ለታ ጌታን እያለ መማል የጀመረ ለታ ነው አዲስ አበባ እንዳበቃላት በቃ የተረዳሁት። አሁን አንተ ወንድ ልጅ ነህ። ጭነህ መሀል እሳት አስቀምጠህ መሞቅ ምን ጥቅም ብራዘር፣ ምን ጥቅም? የምር በስነ ስርዓት የታዘብኩት ነገር ስለሆነ ነው። እስከ ዛሬ አፌን አልከፍትም ብዬሽ ጸጥ ብዬሽ፣ ይኸው አደባባይ ወጣችሁ ስማችንን አቆሸሻችሁት። በጅምላ አስለቅሙን እንጂ በጅምላ ለማለት ነው። መች ሪስፔክት። እንደተለመደው በክፋት እንዳትወስዱ ተወዳችኋለሁ። አሁን በክፋት መውሰድ አያስፈልግም። ያው ነገሮችን እያየን እየታዘብን እንግዲህ ምንም ማድረግ አይችልም ወይ ዘንድሮ ማለት ብቻ ነው እና በጣም ብዙ በጣም የሚያሳዝኑ ነገሮች አሉ። እንዲ ለጨዋታ እንድትሆንችን ጠብጠባ አደረኩኝ እንጂ በጣም በጣም በከፍተኛ ደረጃ ነው እንግዲህ ከተማችን ላይ እንደነዚህ አይነት ነገር እየበዛ ያለው ማለት ነው። እኛ በሀገራችን፣ በከተማዋ ንዝናና ወይስ በእንደነዚህ አይነት ሰዎች እንደናገጥ በጣም ነው የሚያስቸግረው እና እስቲ ምን ትላላችሁ የሚለውን ነገር እንግዲህ ዛሬ ያቀረብኩላችሁ ችን ነገር ነው ማለት ነው እና ይሄ በጣም በእውነት መወያየት ያለብን ልጆቻችን ምንድነው የሚጠብቁ? ከዚህ በኋላ ዝምታው ደግሞ ምንድን ነው? ህብረተሰቡ አንድ ነገር ሲሰማው የሚመለከተው አካል እንዴት አይኖርም? ወዲያውኑ ለእንደዚህ አይነት ነገር ሪያክት የሚያደርግ። ምክንያቱም በሌላው ዓለም ላይ አሁን ለምሳሌ በአሜሪካ ላይ አንድ ነገር ህግ ቢከለከል፣ በምንም አይነት ሚዲያ ነገር ላይ ቢወጣ ይሄን ነገር የሚያስከብር በስነ ስርዓቱ ቶሎ ተሯሩጦ እንግዲህ ቦታ የሚያስይዝ አለ። በኮፒራይትም እኛ እንቆጣለን በዛም በዚህም እና ለማሳየት እንኳን በቪዲዮ ላይ የሚከለከሉ ብዙ ነገሮች አሉ። ይሄ የሀገራችን ባህልን የሚከለክል እና በእኛ ህብረተሰብ ላይ መታየት የሌለበት ነገር እስከሆነ ድረስ ደግሞ ይህንን መንግስት የሆነ ነገር ፈጥሮ መከላከል መቻል ያለበት ይመስለኛል ማለት ነው። ለዚህ ነው በሃይማኖቱም በምኑ እንግዲህ ከፍተኛ ጠብ ሲኖር ወይም የሆነ የማያስፈልግ ነገሮችን ሌሎችን የሚያጥላላ ነገር ሲኖር ዝምታው በጣም የበዛው ለዚህ ነው ማለት ነው። ነገሮችን ያላብዛባችሁ የራሳችሁን አስተያየት ስጡ እያልኩኝ ወደሚቀጥሉ። እናንተ ሚስታችሁን ስትፈጡ ማን ይደብድባችሁ? እናንተ ስትሰቁ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ አንድኛ ያጠፋለት ያዙ ይልቀው ይተላለች ምን አባት አለቅ ትላላችሁ? ምን ልጅ እሳል ተያይዘን እኮ ነው የከሰር ነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ። እናንተ እኮ ነው የወለዳችሁን ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው። ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ። ከክፉና ከቀማኛ ህዝብ ጥሩ ጥሩ ዳኛ እንዲወጣ ትፈልጋላችሁ። ሰው የዘራውን የሚያጭለው ወንዶች ነን። ገንዘብ ያለው ሁሉ አያገላብጠንም። ወንዶች ነነ አስረግዘን እንጂ አርግዘን ቤት አንገባም። ሴቶች ነነ ኩላሊቱን ሲሰጥ ምን ለብሰው ነበር አንልምለ በሁለቱም ሐሳብ፣ እኔ አለስማማ ወንድነት ለመግለጽ የመጣሁበትን መንገዴን አረሳ ይህም አልጠይቅም። እኔ ደግሞ ማን ነኝ? እናቴ ሔዋን ስትሆን እኔ አዳም ልጅ ነኝ። ሴቶች ነን። አዎ ሴቶች ናችሁ። አዎ ሴቶች ናችሁ። ከጎኑ አጥንት ወስዶ አሱ ባሳምሮ ጊዜ የሠራችሁ። አዎ ወንዶች ናችሁ። ዘጠኝ ወር አርግዛ አምጣ የወለደች ሴት እናት ያላችሁ አሁን ላይ እናንተ እናንተን ለመግለጽ የምትጓዙበት ቆሽሿል መንገዱ። ይህን እየሰማ ምን ይማር ትውልዱ። ወንዶች ነን አጭር ቀሚስ ለብሰ መንገድ ዳር አንቆምም። ደግሞስ ምን ያደርጋል በሚዲያው ላይ ተገላልጦ መተራረብ። ይበጀናል ለአንድነት ላይ መዋደር ላይ መረባረብ። በዚህ ሰዓት ስለ ሴቶች አጭር ቀሚስ፣ ስለ ገላቸው መገላለጥ፣ ስለ ወንዶች እግር ቅጥነት፣ ስለ ጸጉራቸው መመለጥ ምናወራ ምን ያደርጋል መነቋቆሩ፣ ሲበዛ አፍላፊንም ያመጣ ጭራሽ። በብሔር ጎራ ለይተን መጠላላታችን ሳያንስ በጾታ ልዩነት ፈጥረን ከማነስስ ለምን እንነስ። እስኪ አንድነትን እንስበ፣ እስኪ አብሮነትን እናውሳ፣ ማንነታችንን አንተው ሀበሻነታችንን አንርሳ። መተሳሰብ፣ መከባበር፣ መፈቃቀር ነው ወጋችን። ገመናችንን አናውጣ አንፍታው በየቤታችን። አለዚያ ለራስ አድልተን? ወንዶች ሴቶች ስንባባል ከወንድነትም ከሴትም በመውረድ ከሰውነትም ጎራ እንዳንጎን በእርሱ አልፈርድባት አቅሎ አንስታልኝ ይሄን ነው የሚገርመኝ። በጠራራ ፀሐይ አብራኝ ውላውላ እንዴት መልቆ አጠፋኝ። ፋውንዴሽን አቀው ህንፃ ላይ ነበረ ቤቱን ለማቆሚያ መሰረት ነበረ። አሁን አሁንማ ስሙም ተቀይሮ የሚስቴ ፊት ሆኗል። ለማዳ ተንፊቷ ዞሮ ተከምሮ ተነቃቃይ ሴቶች በበዙበት አለም ፈጣሪ የሰራት ኬትም አትገኝም። እንግዲያውስ ወንድሜ አንዴቃ ስማኝ፣ ሚስት ስታገባ ትዳርስ ስትመኝ፣ ለመዝናናት ብለህ ሶደሬ ወሰዳት፣ ውሃ ውስጥ ከታ ስትወጣ ፈትሻት፣ ከማዘኗ በፊት አግብተህ ፈታሃት። በግድ ተስጦይና አታውጪ በእናታች። ወጣቱ ወንድሜ ዘመድ ጎረቤቱን አንዳችም ሳይፈራ ላይቭ እየገባ ለመስማት የሚከብድ ብልግና ሲያወራ፣ ምስኪኗ እህቲ ከባህሏ በላይ ገንዘብ አስበልጣ ክቡሩ ገላዋን ሽያጭ ስታወጣ አዛውንቶቻችን ምንም የማይጠቅም ወሬ እያወሩ ምስኪኑ ህዝብ ላይ ጥላቻ ሲዘሩ የዋሁ ወገኔ በአይኑ እያየ ዝም ጭጭ ካለ፣ እመነኝ ወዳጄ ትልቅ ችግር አለ፣ ትልቅ ችግር እንግዲህ ጊዜ ወደ ዩቲዩብ ቤተሰቦች እንደተመለከታችሁት ከዚህም ከዛ የሚሰበሰብ ሁላችሁ ፕሮግራም ይሄን ይመስላል ማለት ነው። በተረፈ እንግዲህ ከእናንተ ኮሜንት እጠብቃለሁ። አዲስ የሆናችሁ ሰብስክራይብ አርጉላለ የወደዳችሁ አደሞችን ነገር ላይክ ላይክ አርጉ። እዚች ጋ ደውል ምልክት አለች፣ ምልክቷንም ደግሞ ተጫኑ። ዩቲ ብዙ ለብዙ ሰዎች እንደማደርስ እና በአሁኑ ጊዜ ትንሽ ነገሮቹ ቀነስ እንዳሉ እንግዲህ ሁላችንም የምናውቀው ነገር ነው። የዚህ የትራምፕ ጉዳይ ሊሆን ይችላል፣ አይታወቅም። ግን በብዙ ሚዲያዎች ላይ አሁን የተፈጠረው ምንድን ነው ቪ ወራችንን ቀንሰውታል። በከፍተኛ ደረጃ ነው የቀነሱትና እንግዲህ ነገሮች እስኪረጋጉ ድረስ እኔን ማግኘት የምትችሉት እንግዲህ የግድችን ቢል እየተጫናችሁ በእሱ ካልሆነ ውስጥ ጋር እንደማይገኝ እርግጠኛ ነኝ። ስለዚህ የምትችሉትን ያህል እንግዲህ አድርጉልኝ፣ ላለው ዞር ዞር ብላችሁ ቤቴን ጎብኙ። በተረፈ በሚቀጥለው እስከምንገናኝ ድረስ ደህና ሁኑ እያልኩ ልሰናበታችሁ። እንደተለመደችው አንድ ጠን ነገር ጠብላ አድርግላችሁ መልካም ጊዜ ይሆንላችሁ። ተያይዞ ገደል ማለት ይሄ አይደለም። የኔ ደንቆሮባት ያኔ ማለት ነው። ስንት ባለ ሀብት በዙሪያ የነበሩ ከሁሉም እያስጣለኝ ከስር ከስር እየገባ ከሁሉም እያስጣለኝ ማለት የኔ ማር የኔ እናት ለአንቺ በልክሽ የተሰራሁት ሌላው እኮ ሊደልልሽ ነው አይሆንሽም። እግዚአብሔር የፈቃደው እኔን ነው ለአንቺ እያለኝ ማለት ነው። ከስር ከስር ከስር እንዳንሽራሪት ከእግር እስከ አናት ድረስ ማለት ነው እየተራመደ ሰውነት የኔ ማለት ነው የኔ እናት የኔ ማር ወገብሽ እኮ ስምንት ቁጥር ነው ይለኛል። ስምንት ሰው እንኳን አይጨርሰውም ወገቤ ማለት ነው። አንቺ እኮ ስታወሪ ከከንፈርሽ ማር ነው ጠብ የሚለው ነው እያለ እየደለለኝ እየደለለኝ፣ ተያይዘን አሁን የት ገባን? ገደል ጉሊት ማለት ነው። ቁጭ ብለን ቃሪያ እየቸረቸርን ነው። አስቡት እስኪ፣ አስቡት እስኪ። ደሀ ስትሆኑ ደግሞ ማለት ነው የእርግዝና መከላከያው ራሱ አይሰራም መሰሉኝ ማለት ነው። ልክ ወደ አልጋ ጠጋ ስንል ልጅ ነው፣ ወደ አልጋ ጠጋ ስንል ልጅ ነው። ይው ባናት ባናቱ፣ ባናት ባናቱ አስገፍ ማለት ነው። አሁን የሁላችሁ ቃሪያ ተራ። በእግራችሁ ስር የሚርመሰመሱ ትንንሽ ልጆች ካያችሁ ማለት የኔ ልጆች ናቸው። እባካችሁ የበኩላችሁን አስተዋጽኦ አድርጋችሁ ለፍ ተቻላችሁ ደግሞ ሞባይል ካገኛችሁ አድርጋችሁ